ተናስት ልን ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። ጥበባት ለአገር ለሀገር ማንነትና እድገት ቁልፍ ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ በማህበራዊ ትስር ገጻቸው ባሰፈሩት መልእክት ጥበባት ባህላዊ ሀብተን ጠብቀው ያቆያሉ፣ ለማህበራዊ አንድነት አበክረው በመስራት ብዛል ላላቸው ማህበር ድምፅ ይሆናሉ ብለዋል። በትምህርት ረገድም ጥበባት ፈጠራንና ምክንያታዊ አስተሳሰብ ያሳድጋሉ ብለዋል። ከመላው ኢትዮጵያ ከሁሉም ክልሎችና ከተማ አስተዳደሮች የተውጣጡ የጥበቡ ማህበረሰብ ተወካዮች ጋር ውይይት አካሂደናል ብለዋል። ተወካዮቹ በተለያየ ደረጃ በተካሄደ በመጣውና በዘርፉ ያሉ ቁልፍ ጉዳዮች ለመለየት በረዳው ሰፊ ውይይት መርሃ ግብር የተሳተፈ መሆናቸውን ገልጸዋል። መድረክም የውይይቱ ግኝቶች በማጠናከር የከፍተኛ አመራን ትኩረትና መፍትሄ የምሹ እንዲሁም በዚህ መስክ የተሰማሩ አካላት ሚናቸውን የሚወጡበት ጉዳዮች በመለየት ላይ ያተኮረ ነበር ሲሉ ጠቅላይ ሚኒስትር አብይ አህመድ መልእክታቸውን ቋጭተዋል። ፕሬዚዳንት ታየ አጽቀ ሥላሴ ጎንደር ዩኒቨርሲቲ ያስገነባቸውን ሐውልት ፕሮጀክትን መረጉ በመረቃት መራ ገብሩ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ሌሎች የፌዴራልና የክልል ከፍተኛ አመራሮች ተገኝተዋል። ጎንደር ዩኒቨርሲቲ የተመሰረተበት ሰባኛ ዓመትና የማስተማሪያ ሆስፒታሉን መቶኛ ዓመት የምስረታ በዓል ምክንያት በማድረግ ከአራት ቢሊዮን ብር በላይ ውጪ የሆኑባቸው ፕሮጀክቶች አገልግሎት ክፍት አድርጓል ከፕሮጀክቶች መካከል የካንሰር የጨረር ህክምና ማዕከል የህክምና ኦክሲጂን ማምረቻ ፕላንት ሰብ ሰራሽ እግር ማምረቻ የቅድመ ህክምና ቤተ ሙከራ የማህበረሰብ ትምህርት ቤቶች ለፈጠራና መረመር የሚመች የግቢ ልማት እንዲሁም ዲጂታል ሽሽን እና ሲስተም አውቶሜሽን ተጠቃሽ ናቸው ፕሮጀክቱ ሀገራዊና ማህበረሳዊ የላቀ ፋይዳ ያላቸው ዩኒቨርሲቲውም በአፍሪካ ምርት የምርምር የትምህርትና የማህበረሰብ አገልግሎት ማዕከል የመሆን ራዕይን ለማሳካት ትልቅ ሚና እንዳላቸው ተገልጿል። አንጋፋው የጎንደር ዩኒቨርሲቲ አገራዊና ተቋማዊ ራይም በማሳካት ጎዳና ላይ ይገኛሉ ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ጎንደር ዩኒቨርሲቲ የሰባ ዓመታት የላቀ የማስተማርና የመተመት አገልግሎትን ጉዞ የሚዘከርበት ዕለት ታላላቅ ፕሮጀክቶች መርቀን ከፍተናል ብለዋል። ከብርጭርጮች መካከል የካንሰር የጨረር ሕክምና ማዕከል፣ የሕክምና ኦክሲጅን ማምረቻ ፕላንት፣ ተሰራሽ እግር ማምረቻ፣ የቅድመ ሕክምና ቤተ ሙከራ፣ የማህበረሰብ ትምህርት ቤቶች እንደሚገኙበት ጠቅሷል። ፕሮጀክቱ ዩኒቨርሲቲ በአፍሪካ ከምርጥ የመረምር ዩኒቨርሲቲዎች አንዱ ለመሆን የያዘው እቅድ ለማሳካት አገልግሎቱን ይበልጥ ለማዘመንና የላቀ ትውልድና አገር ግንባታ አሻራውን እንዳኖር ጉልህ አበርክቶ ይኖራቸዋል ብላ የምዕራብ እስ ህዳሴ ኩር ሶስተኛ ዓመት የምስረታ በዓሉን ህዳሴን በህዳሴ ኩር በሚል መሪ ቃል በታላቁ የኢትዮጵያ ህዳሴ ግድብ አክብሯል። በበዓሉ ላይ የተገኙት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባደረጉት ንግግር ኢትዮጵያ እንድትሻገር ሰራዊቱ የሚያበረክተው ሁሉን አቀፍ ተግባር አጠናክሮ እንደሚቀጥል ገልጸዋል። አክለውም የኢትዮጵያ ህዳሴ ግድብ የኢትዮጵያውያን ብሔራዊ ሀብትን ብለዋል። የቤንሻንጉል ጉምዝ ክልል ርዕሰ መስተዳደር አሻድል ሀሰን በበኩላቸው መከላከያ ሰራዊት ለህዳሴ ግድብ ደህንነት መጠበቅና ለአካባቢው ሰላም መረጋገጥ ተልዕኮም በብቃት መውጣት ላይ እንደሚገኝ ተናግሯል። ታላቁ የኢትዮጵያ ህዳሴ ግድብ የአንድነትና የአብረነት ማሳያ መሆኑን የገለጹት ርዕሰ መስተዳድሩ የኢትዮጵያ መከላከያ ሰራዊት የህዳሴ ግድብ አሁን የደረሰበት ደረጃ እንዲደርስ ዘርፈ ብዙ አስተዋጽኦ ማበርከቱን ገልጸዋል። በመጨረሻም የአዲስ አበባ ከተማ ከንቲባ አዳነች አበቤ ቤተ ሳይዳ አሜሪካን ሜዲካል ፕላዛ የህክምና ማዕከል መርቀው ከፍተዋል። ከንቲባ አዳነች አበቤ በዚህ ወቅት የአዲስ አበባ የቱሪስት መዳረሻነት እያደገ መምጣቱን ተከትሎ የሜዲካል ቱሪዝም ተቋማት መስፋፋት እንዳለባቸው ተናግረዋል። በአዲስ አበባ ከተማ የተገነባው ቤተ ሳይዳ አሜሪካን ሜዲካል ፕላዛ ሶስት ነጥብ ስድስት ቢሊዮን ብር ወጪ እንደተደረገበት ተገልጿል። ቤተ ሳይዳ አሜሪካን ሜዲካል ፕላዛ በኢትዮጵያ ጤና ስርዓት ላይ በርካታ እሴቶች ለመጨመር በአርቲፊሻል ኢንቴሊጀንስ የታገዘ ህክምና ተደራሽነትና ጥራትን ከፍ ለማድረግ እንዲሁም ከአገር ውጭ ህክምና ለማግኘት የሚያጋጥሙ ወጪዎችን ለመቀነስ እንደሚረዳ ተጠቅሷል። የህክምና ማዕከሉ ቤተ ሳይዳ አሜሪካን ሜዲካል ፕላዛ መስራችና ባለቤት በሆኑት ሚስ ጄን ሊ መገንባቱን ተመልክቷል።